የዓለማችን ረጅሙ ሆቴል በዱባይ ተከፈተ። ሲኤል ዱባይ ማሪና፣ ዛሬ ዱባይ በድጋሚ የዓለምን ትኩረት ስቧል። ትናንትና በዱባይ በ377 ሜትር ቁመትና በ82 ፎቆች ወደ ሰማይ የገዘፈው ሲኤል ዱባይ ማሪና የተባለው የዓለማችን ረጅሙ ሆቴል በይፋ መከፈቱ ተዘግበዋል። ይህ በእርግጥም የዱባይ ሰማይ ስር ስካይላይን ሌላ አስደናቂ ታሪክ የሚጨምር ነው። የአይኤችጂ ቪዥነት ኮሌክሽን አባል የሆነውና በዘፈረስት ግሩፕ የሚተዳደረው ይህ የስነ ህንፃ ድንቅ ስራ ለጎብኚዎች ልዩ ተሞክሮዎችን ይዘው ቀርበዋል። ሲኤል ልዩ የሚያደርጉት አንደኛ፣ አንድ ሺ አራት ክፍሎችና ስዊቶች አሉት። ከወለል እስከ ጣሪያ ባሉ የመስታወት መስኮቶች አማካኝነት የፓልም ጄሜራን የአረብ ባህረ ስላጤን እና የዱባይ ማሬናን አስደናቂ እይታዎች ይሰጣሉ። ሁለተኛ፣ የዓለማችን ከፍተኛው ኢንፊኒቲ ገንዳ ነው። በሰባ ስድስተኛ ፎቅ ላይ የሚገኝ ከከተማው በላይ የመዋኘት ልምድን ይሰጣል። ሶስተኛ፣ 360 ዲግሪ ስካይ ላውንጅ ክለብ በ81ኛ ፎቅ ላይ የሚገኝ ሲሆን ይህ ከዓለማችን ረጅሙ ክለቦች አንዱ ነው። አራተኛ ቅንጡ ስፓና ጂም በስልሳ አንደኛ ፎቅ ላይ ባለው ስፓ ዘና ማለትና ፓኖራማ እይታ ባለው ጂም መስራት ይቻላል። አምስተኛ ልዩ የምግብ አዳራሾች እንደ ታቱ ዱባይ፣ ዌስት ሰርቲን እና ኢስት ፎርቲን ያሉ ዓለም አቀፍ ደረጃ ያላቸው የምግብ አማራጮች አሉት። የክፍል ዋጋዎች በአንድ ምሽት መደበኛ ክፍሎች የሚጀምሩት በአረብ ኤምሬት ድርሃም 1310 ነው። በኢትዮጵያ ሲመነዘር 56 ሺ ብር ገደማ ነው። ከፍተኛ ደረጃ ያላቸው ፕሪሚየር ስዊቶች እና ከፍተኛ ፎቅ ላውንጅ መዳረሻ ያላቸው እስከ 2400 አረብ ኤምሬት ድርሃም በኢትዮጵያ ብር ሲመነዘር 106000 ብር ድረስ ዋጋ አላቸው። ይህ ሆቴል የዓለም ሪከርድን በመስበሩ ምክንያት በዓለም ዙሪያ ካሉ ተጓዦች ትልቅ ትኩረትን ይስባል። አሁን ላይ ክፍት በመሆኑ ለቅንጦትና ከፍተኛ ደረጃ ላለው የጉዞ ይዘት አፍሊት ማርኬቲንግ ፍጹም የሆነ እድል ነው።